የሆነ በጣም እንዴት ነው ይሄ ጸጉር ምናምን አድርጌ ምናምን ነገር ማለት ነው፣ 2020 ነው ይሄ ወደ በጀመረው አካባቢ ማለት ነው እና በቃ እንደ ሴት ምናምን ነገር ድሬስ አድርጌ ምናምን፣ በዛ ላይ ጺም የለም። ኳሊቲው በጣም የተመታ ነው። ከዛ የሆነ ቤቲ ምናልባት የለ ቲቪ ላይ ምናምን ጥንት ያምራል፣ ቁመቴ ሳውንድ ሰራት ተወረደብኝ ተወረደብኝ በቃ አላስደነገጠም፣ ይሁን ወረድኩኝ።